ይስፕታፓርውስውሀ ጠጥተዋል። ውሀ አስጠጪው። አበባ ሰጠችሽ፣ አበባ ሰጠችሽ። ማን እሱ? ገና ጋይስ አንዱን ሙሉት ከላይ ያለውን እ መሙላት ትችላላችሁ።

ሩቦኝ እንዴት ልተኛ? አይተኛም። ጠጪ ሲሉኝ አልጠጣም። ትናንትና አሳ ስለበላሆኑ አረቄ እየጠጣ እና እንዴት ስንቴ የ ገባ ወደ ቤት እንዴ እ ስንት ሄኒከን አራት በቃ ምንም አልሰከርሽም አራት ምን ያሰክራል አራት ምግብ ወልተሽ ምናምን የምጠጪው እኮ ነው እና ሁሌ የሚሰክረው

እንዴ እኔ አብረተሽ ሙዩ አያገባኝም፣ አይመለከተኝ አብረተሽ ሙይ ቢና ደግሞ ሶፕ ላይ ሁን። እዚህ ለማትረባ ቢዛ ነው የሚሰጣት። ይሄው ሰጣት። አብሪ አብሪ፣ ይኸው ቤዛ ላንቺ ሰጠሽ።

ዜዴዬ በጥም ሙላ ነው። ገደል ግባ አንተ። እዚህ ቤት ተነስቶ ማያቀ ያንቺ ሞዴሬተር እንደሆነ ታውቂያለሽ። ያ ቢጃ ሞዴሬተር ተነስቶ ተነስተው እንደማያቀ ታውቃለሽ። ቢና እግዚአብሔርን ተነስቶ ባታውቅ ከመጀመሪያው ጀምሮ ስንት ጊዜ ትዝ ይልሻል? ቢጃ የሰጠሽ መች እንደሆነ እንደውም ትዝ ይልሻል የሆነ ጊዜ አካውንት ተዘግቶብኝ በዛኛው አካውንት ሰጥቼ እሺ፣ ከዛም በሁለተኛው አካውንት ደሞ መልሺ። ዲኒ ሪሚቨር የኔ ሞዲሬተር አራት ሰው አለ። አዲያም ወዳት አለው አዲያምን ስቀጣ ሰውነቷ ነው የሚነግራት፣ ሸ እማ ይ እራሷ ይነግራታል። ውስጧ አንድ ቀል ተሳስቼ ቀጠር እንኳን ሰዓት እንዳያልፍብኝ